ሰላም ሰላም! ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ሰላም ለእናንተ ይሁን። በድጋሚ ከቀኑ በኋላ ተገናኝተናል። እንደተለመደው እንግዲህ መረጃዎችን እያሰባሰበልን የሚመጣው ወንድማችን ፓስተር አለማየው ደግሞ መስመር ላይ ይገኛል። በርካታ መረጃዎች በአለማችን ዙሪያ ይሰማሉ። ነገር ግን ከዛ ውስጥ መራርጦ ለእኛ የሚሆነውን ይዞልን መጥቷል። ከሰላምታ በኋላ በኋላ ላይ የሚያጋራን ይሆናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ በቀኑ ስርጭታችን ላይ መረጃ አቀብለን ነበር። ምናልባት ያመለጣቸው ወገኖች በቻናላችን ገባ ብላችሁ ይህንን መረጃ እንዲሁም ደግሞ የተስተጋባውንም መልክት እንድታደምጡ በጌታ ፍቅር እንጠይቃቸዋለን ለአሁን ግን እጅግ በጣም ወቅታዊና ወሳኝ የሆነ መረጃ ፓስተር ይዞልን መጥቷል ይህ መረጃ እንግዲህ ለእኛ ለእያንዳንዳችን ይጠቅመናል ብለን እናስባለን በተለይ የሚመለከታችው የቤተ ክርስቲያን መሪዎች ይህም መረጃ ብታደምጡ ለጥንቃቄም እንደገናም ደግሞ ራሳችሁንም እንድታዘጋጁም የሚያደርግም ስለሆነ በትኩረት እንድታደምጡን እንፈልጋለን። እንግዲህ በቀጥታ ሰላምታ ካቀረብኩኝ በኋላ ከፓስተር ጋር ወደሚኖረን ውይይት እናመራለን ማለት ነው። ሰላም ላንተ ይሁን ፓስተር፣ እንዴት አመሽ? እንደምን መሸ ወንድም ይልቃል፣ እግዚአብሔር የተመሰገነ ይሁን። እንግዲህ በጣም በጣም እጅግ አንገብጋቢ የሆነ ወቅታዊ ጉዳይ ነው ይዛ ይመጣ ይህ አጀንዳ እንግዲህ በጣም ጠቃሚ ስለሆነ ለአድማጮች የምትለው ነገር እንዳለ ስላወኩኝ እስኪ ይህንን ታጋራ። እንግዲህ ምንድን ነው መሰለ ወንድ ብልቃል እኛ ቀደም ሲል በዚህ ጉዳይ ላይ በጣም በስፋት ሰርተን ነበረ። ለመሪዎችም እንዲያጋሩ ብዙ ተናግረን ነበረ። እንግዲህ ያነው ነገር አልቀረም። አሁን በከተማው ላይ የሚነፍሰው የሚወራው ነገር ይሄ ነው እንግዲህ በመጨረሻው ዘመን አንዱ ሰዎች በእግዚአብሔር ላይ አመፀኛ መሆን ነው ተግባራቸውና በአሁኑ ሰዓት እንግዲህ ሚዲያውን ያትለቀለቀው ነገር ይሄ የግብረ ሰደውምና የሌዝቢያን የኤልጂቢቲኪ በስፋት ሀገራችን ውስጥ እየተስፋፋ መሆኑን እያመለከተ መጥቷል። በተለይ እኔ በዋናነት በዓለም ላሉት ብቻ አይደለም ነገር ግን እሱ ላይ መጣበታለው። መጀመሪያ በቤተ ክርስቲያን አካባቢ ያሉ በተለይ ሁለት ትልልቅ ቤተ ክርስቲያኖች አሁን በዚህ ጉዳይ ላይ ስማቸው እየተነሳ ነው። አይደለንም አይደለም ብለው ሙሉ ለሙሉ ማረጋገጫ አልሰጡም። አንደኛው መካነ ኢየሱስ ብቻ ነች ማስተባበያ የሰጠችው። ተስታውስ ከሆነ ቦርድ ጠቅላላ ጉባኤ አድርጋ የተደረገው ነገር ስህተት እንደሆነ አምነው የግንኙነትም ያደረጉት ሰዎች በስህተት ያደረጉ እንደሆነ አምነው ቦርዱ መግለጫ ሰጥቷል። ይሄ መግለጫ ያስጠንፍስ እንጂ አሁንም ጉንጉምታውና ስር የሰደደ ነገር ስለነበረ አሁንም የቀረ አይመስለኝም መካነ ኢየሱስ ውስጥ ያለው ነገር፣ እነዚህ ይህን ስህተት የፈጸሙ የነሱ የሚል ነገር አለ እና ምንድን ነው ሁለተኛው ደግሞ የመሰረተ ክርስቶስ ነው። እንደው ከዛ በፊት አሁን እዚ መካነ ኢየሱስ ቀደምት የሆኑ የመሩ አባቶች በተለይ ደግሞ ዋና ጻፊ የነበሩ እነሱ ጭምር ከነበሩበት አገር አንገብጋቢ ስለነበረ ከነበሩበት አገር ሁሉ መጥተው ይህን ጉዳይ ትኩረት ሰጥተው እንዲቀለበስም ትልቅ ሚና ተጫውተዋል የሚባል ነገርም ነበረ። ሳቸው አዎ፣ መጀመሪያም ይህን ጉዳይ በቦርድ ደረጃ በጠቅላላ በሲኖዶስ ጠቅላላ ጉባኤ ደረጃ እንዲነሳና ርምት እንዲወሰድ ያደረጉት የነሱም ግፊት ነው። ከውስጥ ያለም በጽድቅ መኖር እንደ እግዚአብሔር ቃል መኖር እንደ እግዚአብሔር ቃል መመላለስ የሚፈልግ የመለከተ ነው። በተለይ ደግሞ ምን መሰለ፣ ይሄ ጉዳይ ላይ በጣም ሊታስተውል የምትፈልገው መሰረተ ክርስቶስ፣ እንደውም አመራሮች ሄደው አሜሪካ ውስጥ በስብሰባ ላይ ከነዛ ሰዎች ጋር ስብሰባ ውስጥ አይተዋል። በግልጽ የታየ ነገር ነው። ነገር ግን እስካሁን ድረስ ርምት ሊሰጡም እንደ ቦርድም እንደ ተከላላ ጉባኤም ጠርተው ይህንን እርምጃ ለመውሰድ አልፈለጉ እና ከዚህ የተነሳ ንቅናቄዎች ተጀምረዋል። ምንድን ነው በዋናነት ቤተክርስቲያንን መከላከል እጅግ አስፈላጊ ነው። በጠበቅ ትውልድን መጠበቅ አስፈላጊ ነው። አንተ ዛሬ ገንዘብ ልታገኝ ትችላለን። አሁን ብዙ ቤተክርስቲያን ይሄን ጉዳይ ውስጥ ገብታ የምትገባበት ምክንያት በገንዘብ ምክንያት ሆነ እናውቃል። ምንም በአስተምሮት የትምህርት አስተማሪ ችግር ኖሮ አይደለም፣ የትምህርት ችግር ኖሮ አይደለም፣ የአገልጋይ ችግር ኖሮ አይደለም። አሜሪካ የሚያስኬደው አሜሪካ የሚያስኬድበት ዋናና ትልቁ ምክንያት የገንዘብ ጉዳይ ነው፣ ፋይናንስ ጉዳይ ነው እና ፋይናንስን ደግሞ እነ ጳውሎስ እኮ ሐዋርያት ስራ ላይ ያ ማን ነው የሚባለው ጠንቋይ፣ መንፈስ ቅዱስን ስጠና አሉት። ገንዘብ እናንተ የምታደርጉትን ነገር ማድረግ እፈልጋለው፣ ስለዚህ ይሄንን ያደርገ ዘንድ እጃቱን ጫኑብኝና ይህን ነገር ስጡኝ አላቸው። አንተም ገንዘብህም ገደል ግባ ነው ያል ወንጌል። ጭካ ከአና የሚጠይቅበት ቦታ ነው። ሰፊ ቤተክርስቲያን ነች። እንደው ከእያንዳንዱ ሰው እኮ ከአባሎቿ ከበላ ሀገሪቱ ካለው አባሎቿ መቶ መቶ ብር እንኳን ቢሰበሰብ እ የቤተክርስቲያኒቱን የሁለት የሶስት ዓመት በጀት መሸፈር፣ ፓስተር እንዲሁም ይህን ነገር ኮ በደም ማጉላት አለብን እኮ የጽድቅ ያልሆነ ማንኛውም ነገር ለእግዚአብሔር ክብር እናውለዋለን ማለት በጣም በጣም ራስን ማሞኘትና እርግማንንም ጭምር መጥራትም ጭምር ይመስለኛል። አሁን ምንድን ነው መሰለ ገብቷል አሁን ላይ እንዲህ አይነት ነገሮች ስርስር ይሰዱና ኦፊሻል ይፋ ሲወጣ ነው ርብርብ የሚደረገው። አሁን የገንዘብ ጉዳይ እንደሆነ ምንም ጥርጥር የለም። ሁለቱ ሁለቱም ጋለ የገንዘብ ጉዳይ ነው የገንዘብ የእርዳታ ጉዳይ እንጂ የአገልግሎት የጸጋ ፍለጋ የተለያየ ነገር ፍለጋ እንዳልሆነ መቶ ፐርሰንት እኛ ልቦናችንም እነሱም ቢሆን ያቁታል። ነገር ግን በዚህ ጉዳይ ላይ ህዝብን ከማዳን ትውልድን ከማዳን ስራቸው ያለውን ህዝብ ከማዳን አንጻር ትኩረት ተሰጥቶ አሁን ሳይረፍድ ሳይረፍድ እና ሌላ ነገር ሳይሆን እርምጃ መውሰድ አለባቸው ማለት እንወዳል። ደግሞ በጣም እኮ ከባድ ባህር ያለው ነገር ይሄ ለመስፋፋትና ለመቀጣጠል ትውልዱንም እንዳለ በወረርሽኝ እንትን ለማድረግ በተለይ ክፍተት ከተገኘ ሰይጣን በርቅሱ ይመጣል ነው መሰለ። ሰይጣን በተለያየ መንገድ እየሰራል በኢሉሚናቲ በኩል ገብቷል። ገንዘብ በመገንዘብ አሁን ትልቁ ሚና ሰይጣን እየተጫወተ ያለው ገብቷል። እዚህ አገር ላይ በህገ መንግስት ደረጃ፣ በሞራል ደረጃ፣ በባህል ደረጃ ይሄ ነገር ስለማይፈቀድ እንግዲህ ትልቁ የሚጠቀምበት መንገድ ትውልዱን በገንዘብና በተለያየ ነገር በማማለት በቲክቶኮች ሊሆን ይችላል፣ በቪዲዮዎች ሊሆን ይችላል። ትውልዱን መያዝ ነው ገብቷል። ከእግዚአብሔር መንገድ ማውጣት ነው። ወደፊትም ቢሆን ኢትዮጵያ ኤልጂቢቲ ኪውን እንደማትቀበል ያውቃል። አውሮፓውያኖች ያውቃሉ። አሜሪካውያኖች ያውቃሉ። ይህንን የማራመጃ መንገዳቸው አንደኛ ትውልድን የሚያገኙበት መንገድ ይሄ መንገድ ነው። በገንዘብ በኩል ነው የሚያገኙ ስለዚህ አሁን ላይ እየተከሰተ ያለው እያየን ያለነው ነገር ወደ ቤተክርስቲያን ዘልቆ እንደገባ የሚያረጋግጥ ነገር እያየን እያየን፣ ቆይ ስለ አለማውያኖቹ እንመጣለን። እያየን ነው ይሄ ነገር በግልጽ በአደባባይ እየወጣ እየመጣ ነው። እየፈጠጠ እየመጣ ነው። ማን ነው ይህንን? እግዚአብሔር እያጋለጠው ነው ያለ። ስለዚህ ቤተ ክርስቲያን መሪዎች፣ አብያተ ክርስቲያናት ህብረት፣ ካውንስሉ በአቋም ደረጃ ይሄንን ማውገዝ ብቻ ሳይሆን በዚህ ተግባር ላይ የተሰማሩ ያሉትን እርምጃ ወስዶ ቤተ ክርስቲያንን እፎይ ማሰኘት አለባት። ግድ ነው። አለበለዛ ምንድን ነው የሚሆነው? ይስፋፋል። ለምሳሌ የሚታሙ አዳዲስ ቤተክርስቲያኖች እኮ አሉ፣ በእንደዚህ ነገር የሚታሙ፣ ከኢሊሙናቲ ጋር ግንኙነት ያላቸው በዚህ በጌና በሌዝቢያን የሚታሙ እኮ አሉ። ስለዚህ እነዚህ ነገሮች የምታስቆመው እርምጃ ስትወስድ፣ የህዝባችንን ሞራል መጠበቅ እኮ አለብን። የሀገራችንን ህግ እኮ መጠበቅ መቻል፣ ወንጀል ነው። ስነ ምግባራችንን መጠበቅ እኮ አለብን። የቤተክርስቲያን የትምህርት ቤት በሃይማኖት በእድ በምናም ይህ ነገር በሁሉ ቦታ ወገዝ የሚገባው ጉዳይ ነው። ፓስተር፣ ይሄ እኮ ነገር እኮ በአሜሪካንና በተለይም ደግሞ የአውሮፓ ቤተክርስቲያንና አሁን ደግሞ እንደ አሸን አሜሪካን ላይ የተስፋፋው ቀስ በቀስ ነው። ይዋጣቸው፣ ልክ ነው። ደፋት እያደረጉ ነው። አካሄዱም እኮ ይሄ ነው። ሰብአዊ መብት አስመስለ አሁን ትልልቆቻቸዎች የገንዘብ ጥረት ነው ወይ ያላቸው ስንል አይደለም አሁን የሚያስፈልጋቸው ገንዘብ ነው ወይ ብንል አይደለም። አሁን የሚያስፈልጋቸው ትውልድን ማዳንና ማስመለጥ ነው። ምን እኮ ቀላል ነው። አንተ አስር ሚሊየን ህዝብ ካለ እኮ ለአስር ሚሊየን አባል ካለ መቶ መቶ ብር ማንም ፍቃደኛ ነው በአመት ስጥ ብትለው መቶ ብር ስንት ቢሊየን ነው? አንድ ቢሊየን ዶላር ነው ብር፣ አንድ ቢሊየን ብር ለአንድ ትልቅ ቤተክርስቲያን አመታዊ በጀት መሆን ይችላል። ከዛም የዘለለ ስለዚህ ይሄ ነገር ሊቆም ይገባል። እርምጃ ሊወሰድ ይገባል። በውግዘት ላይ ውግዘት ሳይሆን አንተ እንዲነ እንድንነ እነንትና አውግዙ እነንትና ማህበር ተደራይቶ ከመሄድ ይልቅ እግዚአብሔርን በመፍራት መኬድ አለበት የሚል ነገር አለኝ። አንድ ጥቅስ ላንብብ። ሮሜ ምዕራፍ አንድ ሀያና ሀያ አንድ ላምብበ ውስጥ የማይታየው ባህሪ፣ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰራት ታውቆ ግልጥ ሆኖ ይታያልና። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩ ስላላመሰገኑት፣ ባደረገላቸው ነገር በሰራላቸው ነገር ስላላመሰገኑት፣ እንደ እግዚአብሔርነት አውቀው ስላላከበሩት፣ እግዚአብሔርን ሊያከብሩ ስላልወደዱ፣ ተመልከት፣ እግዚአብሔርን ሊያነግሱ ስላልወደዱ፣ ገንዘብን ጌታ ስላደረጉ፣ አምላክ ስላደረጉ፣ ምንድን ነው የሚለው ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውሉም ልባቸው ጨለመ። ጥበበኛ ነን ሲሉ ደንቆሮ ሆኑ። የሚጠፋውንም የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፍ አራዊት፣ አራት እግር ባላቸው በሚንቀሳቀሱት መልክ መሰሉት፣ ለወጡት ስለዚህ እርስ በራሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው ይላል። ሰጣቸው በቃ። አሁን ኮ ተልፎ ስለተሰጡ ነው ሰውን ከምታሳድግ ያደረገ እውነት ካልሆነ እዛ አካባቢ ያለው ደግ ነገር ደግሞ እውነት ከሆነ ግልጽ እኮ ነው። አቋም መግለጫ አውጥተህ እኛ አቋማችን ሄረው ከዚህ በኋላ ከእንደዚህ አይነት ግንኙነት አቁመና አለው ምትለው ይሄ ነው። እና ንስሐ መግባት ነው፣ እውነት ነው፣ መስተካከል ነው፣ ለትውልድ ምሳሌ በሆን ነው። ትክክል እና እርስ በራስ መፋጨቱ ውጤት አያመጣም፣ አያመጣም ለጠላት በር መክፈት ነው። እንግዲህ ይሄንኑ ጉዳይ ሰሞኑ ሚዲያ ላይ ሲናገባይታል የኢትዮጵያ ወጣት የኢትዮጵያ የሴቶች ብሔራዊ ቡድን እርስ በራሳቸው ያጋለጡ ነው ያሉት። በጣም ትመልከት አስ ምን ያህል ርቀት እንዲህ በጣም ምን የናሽናል ምልክቶች ናቸው፣ አምባሳደሮች ናቸው። የኢትዮጵያ አምባሳደሮች የትም ሀገር ሲሄዱ ኢትዮጵያን ወክለው ነው የሚሄዱት። የትም ሀገር ሲሄዱ ኢትዮጵያን ይዘው ነው ተሸክመው የሚሄዱ። ኢትዮጵያ ኦርቶዶክስ ይፈቅዳል፣ ሙስሊም ይፈቅዳል፣ ፕሮቴስታንት ኢቨን እንሄንቶ ፓጋንሶ አይፈቅድም። እምነት የሌለው እምነት የሌለው አይፈቅድም። የኢትዮጵያ መገም አይፈቅድ መግብ ማይፈቅድ ወንጀል ወንጀል ነው። በኢትዮጵያ ሕግ ምን ያህል እንደዘቀጠ ጥንቆ ነው የሚያሳየ ይሄ ነገር ምን ያህል እንደሰደድ እሳት እየተስፋፋ እንደሆነ መመልከት ይቻላል። ፕሊስ ምን ይላል መሰለ? ቁጥር 26 ላይ ስለዚህ እግዚአብሔር የሚያስነውረው ምኞት አሳልፎ ሰጣቸው ለሚያስነውረው ምኞት ምን አድርጎ ሰጣቸው አሳልፎ ሰጣቸው ይልና ሴቶቻቸው ለባህርያቸው የማይገባውን ስራ ለባህርያቸው በማይገባ ለወጡት ለባህርያቸው የሚገባውን ስራ ለባህርያቸው በማይገባው ለወጡት ሴት ለሴት ተጋብተው ቀለበት አስረው ባልና ሚስት ሆነው እንዲ ፌዴሬሽኑ ወይምን ኤም ሶሪ፣ ያሳዝናል በጣም እዚ። እሱ የኦርቶዶክስ እምነት ተከታዮች ናቸው፣ የሙስሊም እምነት ተከታዮች ናቸው፣ የፕሮቴስታንት እምነት ተከታዮች ናቸው እነዚህ ልጆች። ስለዚህ እነዚህ ልጆች አንድ በህግ ተጠያቂ መሆን አለባቸው፣ የሀገሪቱን ህግ ስለተላለፉ፣ እምነት ብቻ አደለም። ሁለተኛ እንደየ እምነታቸው ደግሞ ንስሐ መግባት አለባቸው። መታረም አለ አለመለዛ። ለነገ ትምህርት ቤቶች ዩኒቨርሲቲዎች ውስጥ ኮሌጆች ውስጥ ይህ ነገር በስፋት ቢከሰት መንግስት ምን ማድረግ ነው የሚችለው? እንዴት ነው ማስቆም የሚችለው? የተገለጠው ነገር ላይ እርምጃ ሰጥቶ ሆስ ምንድነው የሚሆነው? ሌሎቹ ይቆማሉ። አሁንም ለቤተ ክርስቲያን ምን ሰጠው? እኔ መልክቴን በዚህ ልቋጨው። አሁንም ለቤተ ክርስቲያን ቤተ ክርስቲያን ትንቃ፣ ትውልዱን ትያዝ ለወጣቱ ትኩረት ትስጥ፣ ለህፃናት ትኩረት ትስጥ። ህፃናት አይምሮ ላይ ይሰራ፣ ወደ ተልኳ ትመለስ። ግድ የለም እግዚአብሔር ይባርካል። ቁ እግዚአብሔር በቢሊዮን አደለም በትሪሊየን መባረክ ይችላል። እውነት ነው። አይናችንን አጋጠን ትውልድን ለገንዘብ ብለን አሳልፈን አንስጥ እና ቁም ይህን ነገር ማለት እፈልጋለሁ። ለመንግስት ደግሞ ትምህርት ቤቶች ክትትል ሊያድርግባቸው የግል ትምህርት ቤቶችም የመንግስት ትምህርት ቤቶችም ጥርቅ ክትትል ሊያድርግባቸው፣ እንደ ስነ ምግባር ተቆጥሮ ትምህርት ሊሰጥበት ይገባል። ትውልድ ከጠፋ በኋላ ትውልድ ካለቀ በኋላ ብንጮ አልመልሰውም። እውነት ነው። ስለዚህ የሀገር ሽማግሌዎች አባቶች፣ እናቶች፣ የሃይማኖት መሪዎች ይሄ ጉዳይ ይመለከታል። የጥቂት ግለሰቦች ጉዳይ አይደለም። ልናፍር ያስፈልጋል። ኢትዮጵያ ውስጥ ድሮ እኮ ሚስትህ ካልሆነች አልጋ መያዝ አትችልም። ሰርቲፊኬት ይዘ ነው የምትሄደው፣ ሚስትህ ስትሆን። ወንድ ለወንድ አንድ ቤርጎ መያዝ አይችልም። ሴለሴ ድሮ አንድ ቤርጎ መተኛት እኮ አይችልም። ይሄ ህግ ነበረ እኮ፣ ሞራል ነበረን እኮ። እንደ ሀገር ሞራል ነበረን፣ እንደ ሀገር ህግ ነበረን። ይሄ ሊተገበር ይገባል። ላለው ጌታ ጸጋ ሰላም ለሁላችሁ የሚሆንላችሁ። ይህን ፕሮግራም እባካችሁ በጌታ ፍቅር እንጠይቃችኋለን አለ ለመሪዎች አድረሱልን እንላለን። ሰላሙኑ ተባረቁ ሻሎ ጌታ ኢየሱስ አብስቶ ይባርክ። ፓስተር፣ በጣም እጅግ እጅግ አንገብጋቢና ወቅታዊ የሆነ መረጃ ነው ያቀበልከን። በተለይ ደግሞ መጽሐፍ ቅዱስ ስለ ኤሊ የሚናገረው ታሪክ አለ። ኤሊ ቸልተኛ በመሆኑ ልጆቹ ምን ያህል መረንና ዋልጌ እንደሆኑ እንደገናም ደግሞ ለእስራኤል ታቦት መማረክና ለእስራኤል መሸነፍ ትልቁን አበክሮ ያደረገው ይሄ ተግባር ነው። እና በተለይ መሪዎች ይህንን ጉዳይ በቸልተኝነት በማለፍ እጅግ ዋጋ ያስከፍላል። የትውልድ ዋጋ ነው የሚያስከፍለው እና እንድትነቁ ፓስተር በበቂ ሁኔታ መረጃውን እንግዲህ እንደገና የማስጠንቀቂያ መልእክትም ጭምር ስላደረሰ እኔ ብዙ የምለው ነገር የለም ነገር ግን አይኖቻችሁ ተገልጦ በጣም በጣም በትኩረት ነገሮችን እንድታየው የምፅዓቱ አዋጅ ነጋሪ አገልግሎት በአንክሮ ምክሮን ይለግሳል እንግዲህ ውድ አድማጮቻችን ለዛሬ ምሽት ይዘን የመጣ ነው እጅግ ወቅታዊ የሆነ ጉዳይ ይህንን ይመስላል ወደፊት እንደ እግዚአብሔር ፈቃድ በሰፊው የምንሄድበት ይመስለኛል። ለዛሬ ግን ሰዓት ገድቦናል። ይዘን የመጣ ነው መረጃ ይህን ይመስላል። መልካም ጊዜ የሆንላችው እግዚአብሔር ፈቃዱ ከሆነ በሐሙስ ለት የምንገናኝ ይሆናል። ነገ መደበኛው ሳምንታዊው የዜና አገልግሎት በብስራት ይቀርባል። በዛም ደግሞ ታዳሚ እንድትሆኑ ከወዲሁ ግብዣችን ነው። መልካም ጊዜ ይሆንላችሁ። ሻሎም ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።